ሰርጋችሁ ሰርጋችሁ ስላከበራችሁ ከልብ ያመሰግናለሁ። እሺ ሙሽሪትና ሙሽራን ወደ ቦታቸው ጋብዛቸው ይቀመጡልናል። ከዛ በፊት ሁለቱ ቤተሰቦቻቸውን ማመስገን ይፈልጋሉ። እዚች ጋር አሁን ማመስገን አለባቸው። እሺ፣ ወንበር ወንበራችሁ ላይ ተቀመጡ። አንዴ አንዴ ሊያስተላልፉልን። እሺ፣ በመጀመሪያ ሁላችሁም አንድ ጊዜ እንቀመጥና አንድ መልዕክት ማስተላለፍ ፈልጋለሁ፣ ለሁላችሁም ማለት ነው። ማቲ አትረብሽ እባክህ፣ አስወርዳለሁ። ጋርድ ጋርድ እባክህ ማቲ አስወጣልኝ። እሺ ሁላችሁንም በመጀመሪያ እንኳን ደህና መጣችሁ ከተለያየ ቦታ እንደመጣችሁ አውቃለሁኝ የሶስት ሰዓት መንገድ የሁለት ሰዓት መንገድ ተጉዛችሁ እዚህም የደረሳችሁ አላችሁ እና ሁላችሁንም እንዳጠቃላይ የእኔን ደስታ የእናንተ ደስታ አድርጋችሁ ስለመጣችሁ ሁላችሁንም ከልብ አመሰግናለሁ። እግዚአብሔር ያክብርልኝ። ያው እኔና ሩታዬ ምንም የተጀመረ ነገር አብራችሁ ነበራችሁ በደስታ በየትኛውም ነገር ተጎናችሁ ከልብ ማመስገን እፈልጋለሁ። ወረ ዩቲዩብ ከጀመርኩ አራተኛ ዓመት የሚሄድ ነው። ከያዝኩ ጀምሮ ግን እስከዛሬ ድረስ የተከታተላችሁ የነበራችሁ ብዙ ወዳጆቻችሁ ለኛ ወዳጆች ብቻ ሳይሆን ልክ እንደ ታላቅ እህል አብራችሁን አላችሁና፣ ከልብ እናመሰግናለን። ሁላችሁም እንወዳችኋለን። እድሜ ጤናችሁን ያብዛው። የቅድሙን እሺ። አያችንን እየቆምን ነው። በጣም ደስ ያለኝ እጅግ በጣም ነው። እግዚአብሔር አምላክ ያክብራችሁ፣ እድሜ ጤና ይጨምርላችሁ። እጅግ በጣም አሪፍ የእውነት ከምነግረችሁ በላይ በጣም ነው የወዳችሁ እንደዚህ አብረ እጥሩ ደግሞ ስናደርግ ጥሩ ስ ቀጥሉ፣ እያላችሁ እያበረታታችሁ አብራችሁ እስከ ዛሬ ድረስ አሏችሁ፣ አልተለያችሁም። ዛሬ ደግሞ በአካልም ተገናኝተናል እና በጣም በጣም ደስ ብሎኛል። ከዚህ በመቀጠል እንግዲህ ያው ያለው ጫጉላ

ግን የተወሰነ ሰዓት ደግሞ ስላለን ከእኛ ጋር ች ብንና ከ ቆየ የምት ቤተሰቦቻችን ት ከ ጋር እምትቆዩልን በፍቅር እንጠይቃቸዋለን፣ በአፈሩት እንጠይቃቸዋለን። ከዚህ በመቀጠል ደግሞ እንሂድ ሲባል በኋላ አልሄድም የሚባል ነገር የለም። የሙሽሮቹ የጫጉላ ፕሮግራም ስለሚካሄድ ሁላችንም ሹልክ ሹልክ ለምን እንለው ብቻ ያገኙበት አይባልም እንትን አለ ተዘጋጅቷል። እናመሰግናለን ዲጄ እስከዛ ለስለስ ያለ ነገር እሺ፣ ለስላሳችንን እየጠጣን ሁሉ ማስራት ነው። ለስለስ ያለ ነገር ወይ ይበለን ማይቻልም ከሆነ ችግር የለም። እስከዛ ሶፍት ታቀብሏቸው ትንሽ ላማቸውን ወይ

እኮ ላይክ ዱባይም ከሆነ አንድ ቦታ ከሆናችሁ እኮ ይደረግላችሁ። አጁማ፣ አጁማም ይላሉ አጁማ እንወዳችኋለን። ምን ካልሆነ እዚህ ባይ